የሕዝብ ተወካዮች ምክር ቤት በ28ኛ መደበኛ ስብሰባው የገቢዎች ሚኒስቴርን የ2017 ባጀት ዓመት የዘጠኝ ወራት እቅድ አፈጻጸም ሪፖርት ያዳመጠ ሲሆን የምክር ቤቱ አባላት የተለያዩ ጥያቄዎችን አቅርበው የገቢዎች ሚኒስቴር ሚኒስትር ክብር ታይን አለም ንጉሴ እና የጉምሩክ ኮሚሽን ዋና ኮሚሽነር ደበሌ ቃበታ ምላሽና ማብራሪያ ሰጥተዋል። ሚኒስትሯ ሚኒስቴር መስሪያ ቤታቸው በ2017 ባጀት ዓመት ባለፉት 9 ወራት 653 ቢሊየን ብር ማሰባሰብ መቻሉን ገልጸው አፈጻጸሙ ከባለፈው ባጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊየን ብር ብልጫ እንዳለውም ተናግሯል። ሚኒስቴር መስሪያ ቤታችን ባለፉት 9 ወራት ብር 646.72 ቢሊየን የመሰብሰብ ግብ ተጥሎ ብር 653.2 ቢሊዮን ወይም የዕቅዱን 101 በመቶ ማሳካት ተችሏል። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊየን ብር ወይም የ74.56 በመቶ ብልጫ አለው። ለዚህ አፈጻጸም የሀገር ውስጥ ታክስ ድርሻ ብር 345.93 ቢሊዮን ሲሆን የውጭ ንግድና ቀረጥ ታክስ ድርሻ ደግሞ ብር 307 ነጥብ 2.7 ቢሊየን ነው። ሕገወጥ ንግድን ከመቆጣጠር አንጻር በተሰሩ የተለያዩ የተቀናጁ ስራዎች በውጪና የገቢ የኮንትሮባንድ እቃዎች እንዲሁም የሕገወጥ ገንዘብ ዝውውሮች በቁጥጥር ስር ማዋል መቻሉም አንስተዋል። የኮንትሮባንድ መከላከል ስራን በተመለከተ በዘጠኝ ወራት ግምታዊ ዋጋቸው ብር 13.2 ቢሊየን የሚገመቱ የገቢ ኮንትሮባንድ እንዲሁም ብር 2.4 ቢሊየን የሚገመቱ የውጭ ኮንትሮባንድ እቃዎችና ህገወጥ ገንዘብ በቁጥጥር ስር ውለዋል። በአጠቃላይ ባለፉት ዘጠኝ ወራት 15.6 ቢሊዮን የሚገመቱ የገቢና ወጪ ኮንትሮባንድ እቃዎችና ህገወጥ ገንዘብ መያዝ ተችሏል። ተቋሙን በቴክኖሎጂ በማዘመንና የኤሌክትሮኒክ ክፍያን በማጠናቀር ህገ ወጥ አሰራሮችን በመከላከል ረገድ እምርታዊ ለውጦችን ማምጣት መቻሉን ክብርት ሚኒስትሯ ገልጸው ወደ ሀገር የሚገቡና የሚወጡ ጭነቶች ደህንነታቸው ተጠብቆ ወደ መዳረሻቸው እንዲደርሱ የኤሌክትሮኒክ ካርጎ ትራኪንግ ፕሮጀክት ስራ ተጠናቆ ወደ ሙከራ ማስገባት መቻሉን ጠቁመዋል። የኤሌክትሮኒክ ካርጎ ትራኪንግ ፕሮጀክት አፈጻጸምን በተመለከተ ወደ ሀገር የሚገቡና ከሀገር የሚወጡ ጭነቶች ደህንነታቸው ተጠብቆ ወደ መዳረሻቸው እንዲደርሱ ገቢና ወጪ እቃዎች በተፈቀደላቸው ጊዜና መስመር መጓዛቸውን ለማረጋገጥና ጭነቱን በመክፈት የሚደረግ ቅሸባና የእቃ ለውጥን ለመከላከል እና የጉምሩክ ኬላዎች ላይ ለፍተሻ የሚባክነውን ጊዜ ለማስቀረት የሚያስችል አዲስ የቴክኖሎጂ ስርዓት ሲሆን ስርዓቱም ህገ ወጥ ተግባር ተፈጽሞ ከተገኘ ፈጣን እርምጃ መውሰድ የሚያስችል መረጃን ወዲያውኑ ለማዕከል ለማድረስ የሚያስችል ነው። በመሆኑም ኮሚሽኑ ቴክኖሎጂውን የማልማት ስራ አጠናቆ ለሙከራ ትግበራ አብቅቷል። ሪፖርቱን ተከትሎ የምክር ቤት አባላት ባነሷቸው ጥያቄዎች በንግድ ማጭበርበርና ኮንትሮባንድ በሀገራችን ሕጋዊ የንግድ ስርዓት እና የገቢ አሰባሰብ ላይ ያሉታዊ ተጽዕኖ በማሳደራቸው ሚኒስቴሩ ችግሩን ለመቀነስ ምን አይነት ስራዎች እያከናወነ ይገኛል ሲሉ ጠይቋል። በንግድ ማጭበርበርና ኮንትሮባንድ ንግድ መከላከል ስራ በተሰራ የቁጥጥር ስራ የሚያዙ የገንዘብ መጠን እና የወንጀሉ ተሳታፊዎች ቁጥር ከጊዜ ወደ ጊዜ በከፍተኛ መጠን እየጨመረ መጥቷል። ነገር ግን አሁንም ህገ ወጥ ንግድ እና ኮንትሮባንድ በሀገራችን ህጋዊ ንግድ ስርዓት እና ገቢ አሰባሰብ ላይ አሉታዊ ተጽዕኖ እያሳደረ መሆኑ በሪፖርቱ በዝርዝር ተመላክቷል። በአጠቃላይ ድርጊቱ ኢኮኖሚያዊ፣ ማህበራዊና ጸጥታ ችግሮችን በመባስ በኩል እያሳደረ አሉታዊ ተጽዕኖ ከፍተኛ እንደሆነ መረዳት ችለናል። በመሆኑም ችግሩን ለመቀነስ ሚኒስቴር መሥሪያ ቤቱ እያደረገው ያለው ጥረት፣ በየደረጃ የተቋቋመ ግብረ ኃይል ተግባራዊ እንቅስቃሴ ምን እንደሚመስል ለቁጥጥሩ መጠናከር መጠናከር አስቻይ ሁኔታዎችን በመፍጠር በኩል ምን እየተሰራ እንደሆነ ማብራሪያ ሚሰጥበት ሚኒስትሯ በምላሻቸውም የንግድ ማጭበርበርና ኮንትሮባንድን ከመከላከል አኳያ ደረጃውን የጠበቀ የደረሰኝ ስርዓት ወደ ስራ ማስገባታቸውን ተናግረው ከዚህም በተጨማሪ የኤሌክትሮኒክ ኢንቮይሲንግ ስርዓት ወደ ሙከራ ለማስገባት ዝግጅቶች መጠናቀቃቸውን ተናግረዋል። በተለይ ቀጥተኛ ያልሆኑ ታክሶችን ለመሰብሰብ አንዱ የደረሰኝ ስርዓታችን ላይ ያለው ችግር ነው። የደረሰኝ ስርዓታችን በ ተለያየ ቦታ የሚታተም እና በቀላሉ ዱፕሊኬት የሚደረግ ታተመ ቢባል እንኳ ለፎርጅድቲ የተጋለጠ ነበረ። ስለዚህ እሱን ሊፈታ የሚችል በገቢዎች ሚኒስቴር ሲስተም ብቻ የሚነበብ ኪውአር ኮድ ያለው የማኑዋል ደረሰኝ ህትመት አስጀምረን እሱን ወደ ስራ አስገብተናል። ይሄ የመጨረሻው መፍትሄ አይደለም። በሁለተኛ ደረጃ ደግሞ ምናልባትም በቅርቡ ወደ ሙከራ የምናስገባው ቀደም ብዬ በሪፖርቱ የተጠቃሚ ተቀባይነት ቴስት ጨርሰናል ያልኩት የኤሌክትሮኒክ ኢንቮይሲንግ ነው። ይሄ ፕሮጀክት በጣም ጥሩ ፕሮጀክት በተለይ ደግሞ ቀደም ሲል የምክር ቤት አባላት ያነሳችሁት ታክስ ቱ ጂዲፒ እንዲቀንስ ምክንያት ከሚሆኑ ጉዳዮች የኢንፎርማል ኢኮኖሚው መሆኑን ተነስቷል። ስለዚህ የኢንፎርማል ኢኮኖሚውንም እንደዚሁም ደግሞ በታክስ ስርዓቱ ውስጥ ሆነው የታክስ ማጭበርበር ድርጊት ውስጥ የሚሳተፉ አካላትን ሲግኒፊከንትሪ ወደ ቁጥጥር ሊያመጣ የሚችል ግብይት እንደተከናወነ የታክስ አውቶሪቲውን አውተንቲኬሽን ሊያረጋግጥ የሚችል ሲስተም አልምተን ጨርሰናል። ሙከራ የዩዘር አክሴፕታንስ ቴስት ተደርጓል። እሱን ወደ ትግበራ እናስገባለን። የምክር ቤት አባላት ሚኒስቴሩ በሀገሪቱ የተለያዩ አካባቢዎች ጤናማ የሆነ የንግድ ስርዓት እንዳይሳለጥ ማነቆ በመሆን ችግር እየፈጠሩ የሚገኙ ህገወጥ ኬላዎችን ከማንሳት አኳያ ምን እየተደረገ እንደሚገኝ ጥያቄ ያነሱ ሲሆን የጉምሩክ ኮሚሽን ዋና ኮሚሽነር ደበሌ ቃበታ በጉዳዩ ላይ ሰፋ ያለ ምላሽና ማብራሪያ ሰጥተዋል። ኬላ ያለ ጉምሩክ እውቅና፣ ያለ ፌዴራል መንግስት እውቅና ኬላ ዘርግቶ በኢትዮጵያ ሕገ ወጥ ተግባራት የሚፈጽሙ አካላት በጣም በርካታ ናቸው። ይሄ ነገር የተከበረው ምክር ቤት የተከበረውን የተከበረው አፈ ጉባኤም ስለ እውነት ለመናገር ጥብቅ ድጋፋቸውን የምንፈልግበት የምንጠይቅበት ጉዳይ ነው። ይሄ ጉዳይ በክቡር ጠቅላይ ሚኒስትራችን በተደጋጋሚ አቅጣጫ ተሰጥቶበታል። የፀጥታ አካላት፣ የፌደራል ፖሊሶች፣ ሌሎች የፀጥታ አካላት ተሰብስበው አቅጣጫ ተሰጥቶበታል። በፓርቲ ጉባኤዎች አቅጣጫ ይሰጥበታል። በሚኒስትሮች ምክር ቤት አቅጣጫ ይሰጥበታል። የክልል አመራሮች ተሰብስበው አቅጣጫ ይሰጥባቸዋል። የተወሰኑ አቅጣጫውን የወሰዱ የመንግሥት አካላት ሄደው አንድ ሁለት የተወሰኑ ኬላዎችን ያነሳሉ። ያንን ሁሉ መከራ የበላንበት ብዙ አቅጣጫ የተሰጠበት ብዙ ትግልና ልፋት የተደረገበት ኬላ እኛ በጥናት ደረስነባቸው የጉምሩክ ኮሚሽን፣ የፌዴራል ፖሊስና የብሔራዊ መረጃ የንግድና ቀጥናት ስር አንድ ላይ ሆነን ያጠና ነው ጥናት ነው ይሄ። ሲሪየስ የሆኑ የጸጥታ ችግር ያለባቸው አካባቢዎችን ተደራሽ ማድረግ አልቻለም። ከዛ በመለስ ያሉትን ስናጠና ሁለት መቶ ዘጠና ሰባት ኬላዎች አሉ። ህገወጥ ኬላዎች 297። እነዚህ ሁለት መቶ ዘጠና ሰባት ኬላዎች በጉምሩክ ኮሚሽን እና ይህንን ጥናት ባካሄደው አካል ሪፖርት ሪፖርቱን ወስዳቸው ቢታወጡ በጣም የሚያሳዝን ነገር አለበት። ስለ እውነት ለመናገር ዜጎች በምልክ እንደሚንገላቱ ዜጎች ፍጆታቸውን ለመግዛት በሚልክ ጫና እየተፈጠረባቸው እንደሆነ ሲታሰብ ለምሳሌ አንድ መኪና ከመርካቶ የሆነ ሸቀጣ ሸቀጥ ገዝቶ ሀገራችን የመጨረሻ ሞያሌ ወይም ደግሞ ጋምቤላ ለመድረስ ወይም ከዚህ ጎንደር ለመድረስ ባለመኪናዎቹና ሾፌሮቹ የሚከፍሉት ዋጋ አንደኛ እንግልጡ፣ ሁለተኛ በገንዘብ፣ ሶስተኛ ከዚህ ጋር ተያይዞ ያለው ሀራስመንት ቀላል አይደለም። በጣም በጣም ሲሪየስ ነው። ለእኔ በተደጋጋሚ የመጨረሻ የመንግስት ኃላፊዎች ህገወጥ ኬላ ይወገዱ ተብሎ አቅጣጫ ከተሰጠ በኋላ በተደጋጋሚ ይሄንን መቀበል የማይችል ኬላ ዘርግቶ ፖሊስ የሚያሰማራ እና ተሰማርቶ የሚሰራው ፖሊስ ሄዶ ሄዶ ህግ ያከብራል የሚባለው አካል እና ህግ ያስከብራል የሚባለው አካል ጋ ጉዳዩ ስታሰር ለማነቤት እንደሚባል ግራ ያጋባል። ፖሊሶች ሁሉም ፖሊሶች አይደለም። እውነት ለመናገር ዋጋ የሚከፍሉ ቀን ከሌሊት ሀያ አራት ሰዓት ዋጋ የሚከፍሉ የፌዴራልም የክልልም የጸጥታ አካሎቻችን ተገቢ ክብር ያላቸው ናቸው። ነገር ግን ኬላ አፍርሰናል፣ ገመድ አንስተናል። ሉና ሌሊት መቼም ሁሉንም ኬላዎች ቆመን ልንጠብቅ አንችልም። ሕግ ነው መግዛት ያለበት፣ ስርዓት ነው መግዛት ያለበት። እሱን ደግሞ የምናስፈጽሞ ሕግ ያስከብራል በሚባለው የጸጥታ አካል ነው። የጸጥታ አካሉ ሕግ ላይ ካመፀ እሱ ችግር ነው ተመልሶ። ለኔ እንደዛ ነው የማይሆን እና ይሄ ነገር መፍትሄ ስለሚፈልግ ብዬ ነው። ሰፊ የሆነ መፍትሄ ይፈልጋል። ጥናቱ አድሬስ አድርጓል። ከና አደጋው እያንዳንዱ ኬላ የት ክልል፣ የት ወረዳ፣ የት ከተማ፣ የት ቀበሌ ላይ አለ የሚል የሌሊቱም የቀኑም ነው የተጠናው። በዛ ልክ ተጠንተዋል። በቅርቡ ክቡር ጠቅላይ ሚኒስትራችን አቅጣጫ ሰጥተዋል። እንግዲህ እሱን ተከትለን መፍትሄ ለማበጀት እየተንቀሳቀስ ነው የምንገኘው። እስከ መጨረሻ እንሄዳለን። የፌደራል አቃቢ ህግ፣ የፌደራል ፖሊስ ኮሚሽን እና የጉምሩክ ኮሚሽን ከክልል ፖሊስ ኮሚሽነሮች ጋር ሆነን ይህን ማንሳት በማይችሉ አካላት ላይ የማይዳግም እርምጃ ለመውሰድ ተጠያቅነትን ለማረጋገጥ የጀመረ የጀመርነው መንገድ አለ። እሱ ተጠናክሮ ይቀጥላል። የተከበረው ቋሚ ኮሚቴም፣ የተከበረው ምክር ቤት አባላት እና የተከበረው አፈጉባኤ ሲሪየስሊ ብታግዙም ይሄ ጉዳይ መጥራት አለበት። ህብረተሰቡ እፎይ ማለት መቻል አለበት። የገበያ ስርዓቱን ከማዘመን ጎን ለጎን በተለያዩ አገልግሎት ሰጪ ተቋማት ተሸሽጎ የተለያዩ ብልሹ አሰራሮችን በመዘርጋት ህብረተሰቡን ለምሬት በሚዳርጉ አካላት ላይ እርምጃዎቹን ለመውሰድ ምን አይነት ስራዎች እየተሰሩ ነው? የሚል ጥያቄ የምክር ቤት አባላቱ ያነሱ ሲሆን የገቢዎች ሚኒስቴር ሚኒስትር ክብርት አይናለም ንጉሴ ምላሽና ማብራሪያ ሰጥቷል። ከስነ ምግባር አንጻር የጥቅም ትስስር ተብሎ የተገለጸው በጣም ጥሩ ሀሳብ ነው። አንድ ነገር ግን መታወቅ ያለበት የታክስ አስተዳደሩ አለ። ለታክስ አስተዳደሩ ደግሞ ደንበኞች የሆኑ ግብር ከፋዮቻችን አሉ። አሁን በኢትዮጵያ ውስጥ ክፉኛ እየተጠናወተን ያለው አስተሳሰብ ገና አንድ ደንበኛ ወደ መንግስት ተቋማት ሲሄድ አገልግሎት ለማግኘት በሚንቀሳቀስበት ጊዜ አገልግሎቱን መብቴ ስለሆነ አገኛለሁ ብሎ በሙሉ የመተማመን ደረጃ ሆኖ እየሄደ አይደለም። ስለዚህ ያ በመሆኑ ምክንያት የአገልግሎት ሰጪ ተቋማትም ውስጥ ሥነ ምግባር የጎደላቸው ባለሙያዎች ለዚህ እንደ አንድ ምቹ ሁኔታ ሆነው የታክስ አስተዳደሩንም ሌሎችንም ከታክስ አስተዳደር ውጭ የሆኑ አገልግሎቶችንም እየፈተኑ ነው ያሉት። ነገር ግን በሚዛን ማየት ያለብን በግብር ከፋይ በኩልም መብታቸውን አውቀው እና ግዴታቸውንም አውቀው በትክክል ከፍለው ታክሳቸውን አሳውቀው የሚከፍሉ ልዩነት ሲገኝባቸውን ልዩነታቸውን በትክክል ቁጭ ብለው ከታክስ አውቶሪቲው ጋር የኤግዚት ስብሰባ አድርገው ተማምነው ግብራቸውን የሚከፍሉ በጣም በርካታ ግብር ከፋዮች አሉ። ያም በመሆኑ ምክንያት ያው የታክስ አሰባሰባችን የሚፈለገውን ያክል እድገት አሳይቷል ባንልም በዚህ የመጣ ውጤት ቀላል አይደለም። ነገር ግን ከስነ ምግባር ጋር በተያያዘ ለምንድን ነው አንድ ገንዘብ ለመክፈል የሚሄድ አካል ከነዚህ ስነ ምግባር ከጎደላቸው ውስን ባለሙያዎች ጋር የሚደራደረው ከተባለ፣ ግብይቱ ራሱ ትራንዛክሽኑ ኢኮኖሚ የተገኘበት ወይም ገቢ የተገኘበት መንገድ የራሱ ጉድለት ያለበት ይሆንና እሱን ጉድለት ለመሸፈን መጠነኛ መደለያ ወደ መስጠት ማዘንበል አለ። ይሄ ቴዎሬቲካሊ ሳይሆን የምነግራችሁ፣ ቅድም እርምጃ ተወሰደባቸው፣ ማስተካከያ ተደረገ፣ ታክስ ተሰበሰበ ይሄን ያክል በኦዲት በኢንቨስቲጌሽን ስንል በተጨባጭ ኤቪደንስ ላይ ተመስርተን ነው። አንዳንድ አካላት የታክስ አውቶሪቲው በዚህ መንገድ ችግር አድርሶብኛል ብለው ይመጣሉ። ፋይላቸውን በትክክል እስከ ላይኛው መዋቅር እስከኔ ድረስ መጥቶ እንመረምራለን። ስንመረምር አንዳንዱ ከዚህ ከግብይት ጋር ከገቢን በትክክል ለታክስ ተብሎ ወደ ተከፈተ አካውንት ከማስገባት አኳያ አሁን የደረስንበትን የታክስ አውቶሪቲውን እና የመንግስትን አጠቃላይ ጥንካሬ ከግምት ውስጥ ካለማስገባት የሚደረጉ ማጭበርበሮችን በትክክል እየለየን ያለ ነው። እንዲሁ ተጨባጭ ለማድረግ ያክል ለምሳሌ አንድ ግብር ከፋይ ለታክስ ፐርፐስ ብሎ የከፈተው አካውንት ውስጥ የትኛውንም የድርጅቱን ግብይት ማስገባት አለበት ገንዘብ። ነገር ግን ፕራክቲካል ያለው ምንድን ነው? ፖርሽን ኦፍ የግብይት ወይም ደግሞ የሽያጩን ገንዘብ ወደ ታክስ አካውንቱ ይገባል፣ የቀረው ደግሞ ወደ ተለያዩ ግለሰቦች ሲሰራጭ እንመለከታለን። ይሄ በኢትዮጵያ በተለይ ከለውጡ በኋላ ለዲጂታል ኢኮኖሚ በሰጠነው ነው ለዲጂታል ትራንዛክሽን በተሰጠው ትኩረት እያንዳንዱ የባንክ ትራንዛክሽን ታክስ አውቶሪቲው ከሚመለከታቸው አካላት ጋር ትሬስ ማድረግ ይችላል። ይህን ትሬስ አድርገን ስንመለከት እዛ ጋር የተባለው የታክስ ባለስልጣኑ ባለሙያዎች ተብሎ የተነሳው ጉዳይ ወደ ግብር ከፋዩ የሚዞርበት ምክንያቱም እኛ ውሳኔ የምንወስነው እንዲሁ በቀረበልን ብቻ ሳይሆን እያንዳንዱን ትራንዛክሽን በደንብ በተለይ የገንዘብ እንቅስቃሴን መከተል ከጀመርን በኋላ ውሳኔያችን በተቻለ መጠን እየተሻሻለ እንደሆነ ማየት ይቻላል። ያም ሆኖ የጥቅም ድርድር የጥቅም ግንኙነት ያላቸው መንግስት የሰጣቸውን ኃላፊነት ወደ ጎን በመተው የመንግስትን ጥቅም አሳልፈው የሚሰጡ ባለሙያዎች ጥቂት አይደሉም። 349 ባለሙያዎች ላይ የዲስፕሊን እርምጃ በተለያየ ደረጃ ወስደናል ስንል ይህ ትልቅ ቁጥር ነው። ስለዚህ እሱን በሁሉም ወገን የማስተካከል እና ተከታታይነት ያለው የትምህርት ከሁሉ በላይ ደግሞ አሰራራችንን ማዘመን ላይ መስራት መቻል አለብን። በዚህ አጋጣሚ ግን ማንሳት የምፈልገው አንድ ተገልጋይ በጥቅም ግንኙነት ምክንያት ዘንድሮ ኦዲት ሲደረግ ወይም ኢንቨስቲጌት ሲደረግ የዘንድሮን ችግር ቢያልፍ እስከሚቀጥለው ብዙ ዓመታት ለአንዴና ለመጨረሻ ችግሩን አልፎታል ማለት አይደለም። ሌላው ፕራክቲካል ኤግዛምፕል በዚህ ዓመት ሲመረመር የተወሰነች መደለያ ለሆነ አካል ሰጥቶ ሊያልፍ ይችላል። የእኛ ወረቀት ግን በየጊዜው ነው የሚፈተሸው። ዛሬ የታለፈው ኔክስት ይር የማይገኝበት ምክንያት የለም ማለት ነው እና ስለዚህ ግብር ከፋዩ መጠንቀቅ ያለበት የራሱን ሀቅ አስቀርቶ የመንግስትን መድረስ መክፈል እንዳለበት ወስዶ ከየትኛውም አካል ጋር ለድርድር አለመቅረብ እና የጥቅም ትስስርን ማስወገድ ይኖርበታል ማለት ነው። በምክር ቤቱ የፕላን ባጀትና ፋይናንሱ ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ የተከበሩ ደሳለኝ ወዳጆ የንግድና ቀረጥ ስርአቱ ወደ ዲጂታል ለማሸጋገር የተጀመሩ ስራዎች ፈጥኖ ወደ ስራ በማስገባት በንግድ ስርአቱ የሚታዩ ችግሮችን ለመቅረፍ የተጀመረውን ጥረት አጠናክሮ መቀጠል ይገባል ብለዋል። ይህ የታክስና ቀረጥ ስርዓቱን ወደ ዲጂታል ቴክኖሎጂ ማሸጋገር የተጀመሩ ስራዎች አሉ። እነዚህ የተጀመሩ ስራዎች የነበሩትን የማሻሻል ስራ ነው። አንዱ እየተሰራ ያለው ሁለተኛው ደግሞ አዳዲሶቹን ወደ ስራ ማስገባት ነው። ይሄ የወረቀት አልባ ስራዎችን በተቋሙ ውስጥ እውን እንዲሆን ትልቅ ድርሻ አላቸው እና የተጀመሩትንም በሙከራ ውስጥ ያሉትን ፈጥኖ ወደ ስራ ማስገባት ያስፈልጋል። ብዙ ነገር ይፈጣል። የገበያ አቅም ማሳደግ ብቻ አይደለም፣ በስጋት ውስጥ ያለውንና እየፈተነን ያለውን ኮራፕሽንንም ጭምር ለመከላከል ጠቃሚ ስለሆነ እዚህ ላይ ትኩረት ሊሰጠው ይገባል የሚለው